ብዙዎች አሁን ላይ ኑሮውም ከባድ ነው። ሳይድ ሃስል ያስፈልጋል፣ ሁለተኛ ስራ ያስፈልጋል። እና ጎን ለጎን መስራት የሚፈልጉ ሰዎች ካሉ በዚህ ማሽን ባላቸው ትርፍ ሰዓት መስራት ይችላል። በእጅ በጣም ጊዜ ይፈጃል፣ ሹራብ ለመስራት ከሳምንት ከአስራ አምስት ቀን በላይ ይፈጅብናል። በዚህ ማሽን ግን ሁለት ቀን ኮሚትድ ሆነን ከሰራ ነው በቂ። ይሄ አንድ አይነት ክርን የሚጠቀመው፣ ይሄ ደግሞ የተለያየ አይነት ሳይዝ ያላቸውን ክሮች ይጠቀማል። ማሰር ነው አደለ? አዎ ሰብርሱ እንዲተሳሰር ማለት ነው። ያዝን እንሄዳለን ማለት ነው። እንደዚህ አይነት ስካርፎች በቀላሉ መስራት እንችላለን። እንደዚህ አይነት ቦርሳዎችን፣ እንደዚህ የተዘጋጁ መረቦችን በመጠቀም የተለያዩ ክሮችን እዚህ ላይ ዲዛይን በማድረግ ቦርሳዎችን መስራት እንችላለን። እነዚህ ሶስት የተለያየ ሳይዝ አላቸው፣ ስሞል፣ ሚዲየም እና ላርጅ። ሙሉ ግብአቱን ከአክሰሰሪ እኛ ጋር ማግኘት ስለሚችለው እነዚህንም ቦርሳዎች መስራት ይችላሉ ማለት ነው። እዚህ ላይ የምንፈልገውን ዲዛይናችንን እንስላለን። በዲዛይናችን መሰረት ፓንች እያደረግን እንሰራለን ማለት ነው። ሰላም ሰላም! የተወደዳችሁን የተከበራችሁ የቢዝነስ ሰራ ሚዲያ ተከታታች እንዴት ሰምታችኋል? በያላችሁበት ሁላችሁ መልካም እንዲሆን እየተመኘን ዛሬ ፋማና ወቅታዊ ያልነውን የቢዝነስን አማራጭ ይዘንላችሁ መጥተናል። እሱ ምንድን ነው? ከቤት ሳንወጣ በዚሁ ማሽን በማንዋል እንዴት ሹራብ መስራት እንደምንችል ወደ እናንተ የምናደርስ ይሆናል። አሁንም ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አብራችሁን እንድትቆዩ በኩርት እንጋብዛችኋለን። መልካም ቆይታ እንኳን ደህና ቆየሽ፣ ደህና ቆያችሁ። እስኪ የዚህ ማሽን የት አገር ስሪት እንደሆነ መጀመሪያ ጥቀስልኝ፣ ከዛ ይሄን ማሽን ለምን አገልግሎት እንደሚውል ለተመልካች ብታብራሪልኝ። እሺ፣ ይሄ ለተለያየ አገልግሎት መሆን መዋል ይችላል። ሹራብ፣ ኮፍያ፣ ስካርፍ፣ አልጋ ልብሶችን መስራት ይችላል። ከዛ ውጭ ደግሞ ጋውኖችንም መስራት እንችላለን። የየሰው የፈጠራ ሁኔታ ስለሚለይ፣ በየሰው ፈጠራ ደግሞ የተለያዩ ነገሮችን አዲስ ነገሮችን መፍጠር ይችላል በዚህ ማሽን ተጠቅሞ። ጥንካሬዎች ምን ይመስላል ማሽኑ? ጥንቃቄ ትፈልጋለች ማሽኗ ነው፣ ዝም ላ መውደቅ ምናምን አትችልም። የሆነ ፊክስድ ቦታ ተዘጋጅቶላት እዛ ቦታ ተቀምጣ ከተሰራባት። ምን ማት ኮፍያ እንውሰድ፣ ና አንድ ኮፍያ ከህፃን ጀምር እስከ አዋቂ ያለው በምን ያህል ደቂቃ በዚህ ማሽን መጨረስ እንችላለን? አሁን ራሱ ብንጀምረው በ15 ደቂቃ ውስጥ አንድ ኮፍያ ሰርተን መጨረስ እንችላለን። ከዛ ውጭ ደግሞ የምንጠቀመው የክር ግብአትም ብዙ አይሆንም። በእጃችን ስንጠቀም ጊዜም ጉልበታችንንም እንዲሁም ደግሞ እንትናችን ክራችንም ይፈጭብናል። በማሽን ስንጠቀም ግን በአንድ ክር አንድ ኮፍያ በ15 ደቂቃ ውስጥ መጨረስ እንችላለን ማለት ነው። ከለርፎር የሆነ ኮፍያ ወይም ደግሞ ሹራብ ለመስራት እንዴት ነው የምናደርገው? ኖርማሊ ኦፕሬት ለማድረግ ማሽኑ አታስቸግርም። 48 መርፌ ያላት፣ ከዛ ውጭ አንድ ነጭ መርፌ ያላት። ሁሉም እንደምታያቸው ፒንክ ነገር ናቸው። ስለዛ ነጯ መርፌ መነሻችን ትሆናለች ማለት ነው። ክር መቀየር ስንፈልግም ቆርጠን መቋጠርና መቀየር እንችላለን። ከዛ ውጭ ደግሞ ባለን ነገርም አንዴ መስራትና የራሱ መስፊያም ኪሮሽም ስላለው የራሱ በራሱ እቃዎች መጨረስ እንችላለን። ሌላ ማቴሪያል ሳንጠቅም ራሱ ባለው በሴቱ መስራት እንችላለን ማለት ነው። ምን አይነት ክር ነው የምንጠቅመው? እዚህ ጋር ይለያል። ለዚህ ለማሽን ለሹራ መስሪያ ማሽን የሹራብ ክር ብቻ ነው መጠቀም እንችለው። የዳንቴ ክር ወይም ደግሞ ቴክነሳቸው በጣም ወፈራ ያለ ክሮች መጠቀም አንችልም። ከዚህ ክር ውጭ ሌላ ክር መጠቀም አይችልም ማለት ነው፣ አይቀበልም። ምን ያህል ነው የጥፋ ማነት ነው። በዚህ ስራ ላይ ተሰማርተ ለሚሰሩ ሰዎች ምን ይመስላል ገበያው? እጅ ስራ ከሁለት አመት በፊት በጣም ከባድ ነበር፣ ኢትዮጵያ ውስጥ አልተለመደም። ብዙዎች በነጻ የሚገኝ ነገር ነበር የሚመስላቸው። አሁን ላይ ይትሻላል። ከሁለት አመት በፊት ነው አሁን ያለውን ኮምፔር ስታደረገው ለእጅ ስራ ያለው አመለካከት የተሻለ ነው። እና እጅ ስራ አሁን ሰዎች ከተቀባይነት ስላለው እንደ ፋሽንም እየተለመደ ስለሆነ ያለው አሁን ላይ ሰዎች ቢሰሩ ሰዎች ጋር መድረስ ይችላሉ። ተቀባይነት ማለት ማርኬቱንም ብሬክ ማድረግ ይችላሉ ማለት ነው። ምን ያህል ስልጠና ያስፈልጋቸዋል ይህንን ማሽን በደንብ ለመልመድ? እኛ ጋር ሁልጊዜ ማቴሪያሎችን ስንሸጥ ብዙዎቹ አዳዲስ እቃዎች ስለሆኑ የምናስገባቸው ብዙ እውቀት የለውም ሰው። ስለዚህ እኛ ጋር አሰራሩን አሳይተን አጠቃቀሙን አሳይተን ነው የምንሰጣቸው፣ ዝም ብሎ መውሰድ ሳይሆን። ዴሊቨሪ ከፈለጉ ያው ስለማናገኛቸው በቪዲዮ እንልክላቸዋለን። ክፍለ ሀገር ላሉ ከስተመሮችም ቪዲዮች ራሳችን ቪዲዮች ስላሉ እነሱን ሼር እናደርግላቸዋለን። እዚህ ሱቃችን መምጣት የሚችሉ ከሆነ አሰራሩን አጠቃቀሙን አይተው ሞክረው ነው የወስዱት። አሁን የኮፍያ ነው አይደል፣ ይሰራን ያለ ነው ኮፍያ። ለማሳያ ያክል በምን ያህል ፍጥነት እንደምንጨርሰው እንድታዩት ነው። አሁን እየሰራ ነው ያለ ነው የህፃን ነው፣ የአዋቂ እየሰራ ነው ያለ ነው። የአዋቂም የህፃንም እንዴት ነው የምንለየው መሰላችሁ? አንድ ክር ሙሉን ከተጠቀመን ያዋቂ ይሆናል። ግማሹን ከተጠቀመን የህፃን ልጅ ይሆናል ማለት ነው የሚሰራው። ከዛ ሰርተን ስንጨርስ ደግሞ ድርብ ነው የምናደርገው። በሲንግል አናደርገውም፣ ድርብ ነው። አንድ የማሽኑ ካወጣለን በኋላ መስፋት ብቻ ነው የሚጠበቅበት። ከዛ ውጭ ምንም የሚጠበቅበት ነገር የለም። አሰራሩ በጣም ቀላል ነው። ይሄ ማሽን ደግሞ ሁለት ባለ ሁለት ሞድ ሜሽን ነው፣ እና ለምሳሌ ወደፊትና ወደኋላ እየሄድን ስኔት ነው የምናደርገው። ለምሳሌ ሙሉ ክብ ነው እየሰራ ሲያለሽእና ቅድም ልልህ እንደገለጽኩት እንደሞከርኩት ይሄ ማሽን ኮፍያና ስካርፎችን ይሰራል። ሹራቦችን ለመስራት ግን በዚህ በክቡ መስራት ትችላለህ ዝርግ መስራት ትችላለህ ዝርግ ስትሰራ የምትጨርሰውን የክር መጠን ይቀንስላል ማሽኑ ክብ ሆነ እንጂ እዚች ጋር ሁለት አማራጮች አሉ ቲ ና ፒ የሚሉ ቲ ላይ አድርገኸው ነው ክብ የምትሰራው ፒ ላይ ስታደርገው ደግሞ ዝርግ ይሆናል ማለት ነው ራሱ ይመልሳል ልክ ነጩ ናት መነሻዋ። ነጩ ጋር ስትደርስ ራሱ ይመልሳል። እየተመላለስ ወደፊትና ወደኋላ እያደረግ ትሰራዋለህ ማለት ነው። ምንድን ናቸው በክብ የሚሰሩና በዝርግ የሚሰሩት እንደየሰቡ ፍላጎት ነው። ክብ ስንሰራ ኮፍያ ነው ብዙ ጊዜ። ከዛ ውጭ ስካርፍ መሆን ይችላል። ሹራብ ላይ ግን በእንደዚህ መስራት በክብ አድርጎ አራት አራት ማዘን እየሰሩ መገጣጠም ይችላሉ። ዝርግ ሰርተው ደግሞ ጀርባውን፣ ፊቱን ሁለቱን ፓርትና እጁን ለየብቻ ሰርተው መጨረሻ ላይ ይገጣጥሙታል ማለት ነው። የት ያለ ደግሞ ፌቸር ይቺ ምናላት የራሱ ካውንተር አላት። ምንዞራትን ዙር በክብ ብቻ፣ በዝርግ ሳይሆን በክብ ብቻ ስንዞር ምንዞራትን ዙር ካውንተሯ ትቆጥረልናለች ማለት ነው። ስለዚ፣ ለኔክስት ፕሮጀክታችን ምን ያህል ዙር መሄድ እንዳለብን በካውንተሯ ማወቅ እንችላለን ማለት ነው። እዚህ ስራ እንደ ቻለንጅ ወይም ደግሞ መስራት የማንችልባቸው የነበሩ ነገሮች በዚህ ማሽን የሚሰሩ ምንድን ናቸው? አሁን አስቸኳይ ኦርደሮች ሲኖሩብን በዚህ ማሽን በአጭር ጊዜ ውስጥ ማድረስ እንችላለን። በእጅ በጣም ጊዜ ይፈጃል። ሹራብ ለመስራት ከሳምንት ከ አስራ አምስት ቀን በላይ ይፈጅብናል። በዚህ ማሽን ግን ሁለት ቀን ኮሚትድ ሆነን ከሰራ ነው በቂ። በትልቅ ጋውንም ልስራ ብትል ሁለት ቀን ኮሚትድ ሆነ ከሰራው ምናልባት ፊኒሽንጉ ጊዜ ይፈጅባል እንጂ በማሽን የምትሰራው ስራ ጊዜ አይፈጅብህ። እዚህ የጀመርነው አንድ ልብስ በዚህ መጨረስ እንችላለን። ሌላ ተጨማሪ ሌላ ማሽን ወይም ደግሞ የእጅ ስራ ያስፈልገን ሹራብ ሲሆን ጠርዝ ፓርቶችን መገጣጠሙን ይሄ ይሰራለንም። ይሄ ቤዚኮችን ጀርባውን ወጥ ወጥ ፓርቶችን ይሰራልንና መስፋት እና ደግሞ ጠርዝ ፓርቶችን መስራት ስንፈልግ በእጃችን ነው የምንሰራው። ኮፍያ እና እስካርፍ ስንሰራ ግን ምንም አንፈልግም። ማሽኗ ታወጣልናለች። ዘርፍ መቋጠር መግጠም፣ ካልሆነ ከዛ ውጪ ምንም የሚያስፈልገው ሙያ የለም። ክር ከመቆጠብ አንጻር እሱ ክር ያው ኮፍያ እንደነገርኩ አንድ ክር ነው የሚፈጀው፣ እስካርፍ ሁለት ክር ይፈጃል። ሹራብ በኔ ሳይዝ አራት እግር በቂ ነው። ለእኔ ሳይዝ ለወፈር ላለ ሰው ደግሞ ብዛቱም ይጨምራል። ምንሰራው እዚህ ጋርም ዝርግ ሲሆን አንዱ ፓርት ብቻ ጀርባ ይሞላላቸው ትከሻ ሰፊ ሰው ሲሆን፣ ስለዚ ሁለቴ ተሰርቶ ነው የሚገጠመው። ከዚያ እነዚህ ፓርቶች ተጣጥሞ ሹራብ ይሆናል ማለት ነው። አልጋ ልብስ ለመስራት እንዴት ነው የሚሰራው? በቲ ነው ወይስ በፒ ነው የሚሰራ? የአልጋ ልብስ ለመስራት እንደየሰው ፍላጎት ይለያያል። ብዙ ጊዜ የሚመከረው እንደ ኮፍያ እንሰራውና ከዛም መገጣጠም ነው። ዞሮ ዞሮ ክር ስለሚቆጥብ ያው ፍጆታው ብዙ ነው የሚሆነው። ከእጅ አንጻር ግን ግማሽ በግማሽ ይቀንሳል የምናወጣው ወጪ ማለት ነው። ጊዜያችንን ደግሞ ከእጥፍ በላይ ነው የሚቀንሰው። ምክንያቱም አንድ ኮፍያ አንድ ቀን የሚፈጅበት ሰው አለ። ጀማሪ ስትሆን ደግሞ ሳምንት ሊጨርስብ ይችላል። በዚህ ግን አንድ ያሰራሩና አጠቃቀሙን ካሳየን በአጭር ጊዜ ውስጥ አሁን በአስራ አምስት ደቂቃ ውስጥ ያም ሰው አንዴ ከለመደው 15 ደቂቃ ውስጥ ኮፊ የራሱ መጨረስ ይችላል ማለት ነው። ክር ሳይዝስ? የተለያየ ክር ሳይዝን መቀበል ይችላል? አዎ፣ ቲክነሳቸው በእርግጥ ይሄኛውን ክር ነው መጠቀም የሚችለው። የተለያዩ ሌሎች ክሮችን መጠቀም አይችልም ከዚህ ውጪ ማለት ነው። ኦኬ፣ ሳይዝ ማለት ነው። እዚህ ማሽን ጋር የሚመጡ አክሰሰሪዎችስ ምን ምን ናቸው? የራሱ ሳምፕል ክር አለው። ከዛ ውጭ ደግሞ ኪሮች መርፌ፣ ምናምን አሉት ሙሉ ማቴሪያሎቹ እዚህ ናቸው። ከዛ ውጭ ደግሞ የክር ማስገቢያውን ፕላስ አርገን ነው የምንሰጣችሁ። ምናልባት ቢሰበርባቸው አዲሽናል አለው ማለት ነው፣ መቀየሪያ። ኢንፋክት ምንም አይነት ኤሌክትሪክ እንትን የተገጠመለት ነገር ስላልሆነ ማኑዋል ስለሆነ በፈለጉበት ቦታና በፈለጉበት ሰዓት መስራት የሚችሉበት ማሽን ነው። የዚህ ማሽን ሊሚቴሽኑ ምንድን ነው? ሊሚቴሽኑ እዚህ ሀገር ብዙም ኳሊቲ ክሮች ስለሌሉ እነዚህ ክሮች የመነጫጨት ባህሪ ያላቸው እና እነዚህን ክሮች እንዳይነጫጩ የፈላ ውሃ ውስጥ መንከር እንደ ኦፕሽን ይቀመጣል። ከዛ ውጭ ደግሞ መተኮስ ሹራቦች ከሰራ በኋላ መተኮስ እንደ ሌላ አማራጭ ይቀመጣል ማለት ነው። ከዛ ውጭ ለማሽኗ ጥንቃቄ ማድረግ ነው እንጂ ሌላ እንትን የሚል ነገር የለም። ይህንን ማሽን እነማን ናቸው መጠቀም ያለባቸው? ኖርማሊ ብዙዎች አሁን ላይ ኑሮም ከባድ ነው፣ ሳይድ ሀስል ያስፈልጋል፣ ሁለተኛ ስራ ያስፈልጋል እና ጎን ለጎን መስራት የሚፈልጉ ሰዎች ካሉ በዚህ ማሽን ባላቸው ትርፍ ሰዓት መስራት ይችላሉ። ከዛ ውጭ ደግሞ እናቶች ከቤቱ ውስጥ ሳይወጡ መስራት የሚችሉት ቢዝነስ ነው። ማርኬቱን ለማግኘት ብቻ ነው ከቤታቸው መውጣት የሚኖርባቸው። ከዛ ውጭ ግን ፉል ታይም ቤታቸው ውስጥ ሆነው መስራት የሚችሉት ስራ ነው ማለት ነው። አላይ ቢበላሽብን እንደገና ፍረሰን የምንመለሰው ወይስ እንዴት ነው ረጃጅስ የምናደርገው? ላይክ በደንብ ችሎታው ሲኖርህ እዛው ላይ ከሳትክ እዛው ላይ ማስተካከል ትችላለህ። ችሎታው እስኪኖርህ ግን ትንሽ ጊዜ ውስጥ ስለሚያስቸግርህ እየተረተርክ ነው የምትሰራው። በደንብ ግን ስትለምደው ማሽኑ እራስህ እያስተካከል ኮፒሬት ማድረግ ትችላለህ። ሶ ኤቭሪ ዲቴል በተቻለ መጠን ስልጠና መውሰድ ያስፈልጋል ማለት ነው። አጠቃቀሙን ለማወቅ ጋይድ ላይኖቹን እናስቀምጥላቸዋለን፣ እናሳያቸዋለን እዚህ ሲመጡ። ካልመጡም ግን በቪዲዮ ስለምንለቅላቸው እንትን ማለት ይችላል። አጠቃቀሙ ሳይሆን ለምሳሌ አንድ ሰው ልብስ መስራት የሚፈልግ ግዴታ የልብስ ፓተርን በደንብ ማወቅ ይኖሩበታል። እሱ ደግሞ ሞር ዲቴል ስለሆነ ከኮፍያና ከስካርፍ ሲያልፉ ነው እዛ ላይ የሚደርሱ። በቀላሉ በአጭር ጊዜ ውስጥ እንደዚህ አይነት ነገሮችን መስራት እንችላለን ማለት ነው። ወደ ሌሎቹ ስንል እዚህ ጋር ሉሞች አሉ። ኒቲንግ ሉሞች ናቸው። የተለያየ ሳይዝ አላቸው። ይችኛዋ ኒቲንግ ሉም ረጅሟ የምትባለውና በእነዚህ ደግሞ ስካርፎች ፎጣዎች ጋቢ ለምኒዎች መስራት እንችላለን ማለት ነው እነዚህም ማንዋል ናቸው ፓተኑን አንድ እናሳያቸዋለን ሲገዙ ከአስተማሪዎቻችን ከዛም በኋላ ራሳቸው በደንብ ይሰሩታል ማለት ነው ይሄ እሱን ምንድነው ልዩነቱ እሱ ያውን ጊዜ ቆጣቢ ናት አድቫንቴጅ ብለን የምንወስደው ለዚች በጣም በአጭር ጊዜ ውስጥ መስራት እንችላለን፣ የሆነ ፕሮጀክታችንን መጨረስ እንችላለን። የዚህኛውን አድቫንቴጅ ስናይ ደግሞ ይሄ አንድ አይነት ክር ነው የሚጠቀመው፣ ይሄ ደግሞ የተለያየ አይነት ሳይዝ ያላቸውን ክሮች ይጠቀማል። እዛ የዚህ አድቫንቴጅ ይበልጣል ማለት ነው። ግን ከፍጥነት አንጻርና በአጭር ጊዜ ውስጥ ኦርደሮችን ለማድረስ ቀላል ስራችንን የሚያቀልልን ግን ይሄኛው ማሽን ነው። ሶይ ስሪያቸው ለአንድ አይነት አላማ እንትን የተሰሩት ግን ሳይዛቸው ይለያል። በዛም የዋጋ ልዩነት ሊኖር ይችላል። ያኛው ቀለል ያለ ነው። ይሄንን ደግሞ ኦልሬዲ ብዙ ነገር እንትን ኤክስፕሬስ የሚያስፈልገው ይመስለኛል። እስኪ በዚህ እስኪ ደግሞ እንዴት እንደምንሰራ፣ እነዚህ ደግሞ እንደዚህ አይነት ስካርፎች በቀላሉ መስራት እንችላለን። ስፋቱን በዚህ ነው የምንወስነው ማለት ነው። ይችኛዋ ከዚች እስከዚች ያለችው ስፋት በዚህ ይወሰናል ማለት ነው። ከዛም ሙሉ መስራት ከፈለግን ሙሉ ዙሪያውንም መስራት ከፈለግን ዙሪያውን መስራት እንችላለን። ይሄ በዛ ነው ይሰራል፣ ግን በዚህ መስራት እንችላለን አደለ? ይሄኛው የክር ቴክነሱ ይለያያል። ይሄ ቴክነሱ ስለሚወፍር እነዚህ አሁን አንድ አይነት የክር ቴክነስ አደለም የሚጠቀሙት። ይሄኛው ግን የተለያየ ክር ቴክነስ መጠቀም ይችላል። እስኪ እየሰራን እናሳያችሁ። እዚህ ጋር እንደምታዩት ቴክነሱ ከቅድም ከምንጠቀመው ቴክነስ ይወፍራል። ይሄኛውም በዚህ መስራት እንችላለን። ይሄኛውንም በዚህ መስራት እንችላለን። ፈለግነው ቴክነስ መጠቀም እንችላለን። ተጠቃቀማቸው ቀላል ነው። ብዙ የሚከብድ ነገር የለውም። ኦኬ ኦ እንደዚህ እንደዚህ ያደረገ ነው የምንሰራው። የተለያየ ፓተርኖች ይለያል። አሁን ከዚህ ማሽን ይሄ ፓተርን መቀያየርም ትችላለ። የዛኛው ማሽን ፍጥነቱ በአጭር ጊዜ ውስጥ ፕሮጀክት መጨረስ ትችላለህ። ቀላል ነው። ይኛው ፓተርኖችን መቀየርና መለያየት አለ። በተለያየ ፓተርና በተለያየ ከለር መስራት ስንፈልግ ከለር በዛኛውም በዚኛውም ከለሮች መቀላቀል ትችላለ። ቀላል ነው። ከዛ ውጭ ግን ፓተርኖች ለመቀየር ይሄ ተመራጭ ነው። ስራ ከማቅለል አንጻር ግን አይወዳደሩም። ያ በጣም ቀላል ነው ማለት ነው። ከኪሮሽ ይሄ ያፈጥነናል፣ ከዚህ ደግሞ ይሄ ያፈጥነናል ማለት ነው። በስኬል በደረጃ ውስጥ እናስቀምጠው እስኪ። ይህንን ቱል ወይም ደግሞ መሳሪያ ከዚህ የሚሻልበት ወይም ደግሞ የሚመረጥበት ምኑ ጋር ሲሆን ነው? ምን ስንሰራ ነው? ኖርማሊ የተለያዩ ዲዛይኖችን ትሰራበታለ። የዛኛውን ማሽን ኩፍያ፣ ስካርፍ፣ አልጋ ልብሶችን መስራት ይችላል። ይሄኛውም ልክ እንደዛው መስራት ይችላል። ልዩነታቸው ምን ላይ ነው? የተለያየ አዎ፣ የተለያየ ክር አይነት መጠቀም ትችላለ፣ ከዛ መጠቀም አትችልም። በዚህኛው ደግሞ የተለያየ ዲዛይን መቀየር ትችላለ። እዛኛው በጣም ውስጥን ዲዛይኖችን መቃየር የምትችለው ሁለት ወይ ሶስት ናቸው፣ እዛ ላይ መቀየር የምትችለው። ከዛ ውጭ ደግሞ ይሄኛው ለማኔጅ ለማድረግም ፓተርኑን ለመያዝም ምናምን ትንሽ በደንብ መከታተልና ማወቅ ያስፈልጋል። ያኛው ግን አንዴ ካዩ በቀላሉ የመጀመሪያው ዙር አንዴ ሴት ካደረግን ካስተካከልን ቀጥሎ ያሉ ማሽከርከር ነው። ሲንግል ነው እንዴት ነው ነገር ይሄ ይሄ ዳብል ነው። በሁለቱም መርፌ አንድ ነገር ነው የሚወጣለን። ከስራ ስራችን ከታች ነው እየወረደ የሚሄደ ቁመቱ ማለት ነው። ሲንግልም ግን መስራት እንችላለን። እያንዳንዱ መርፌ ዙሪያው መጠቀም እንችላለን። የሲንግል ነው የሚባለው ዳብል በሁለቱም ሳይድ ነው ይሄ ወረደ። ይሄ ዚግዛግ ነው ፓተርኑ። ይሄኛው ስምንት ቁጥር ነው ፓተርኑ። አሁን የምንሰራው ደግሞ ዚግዛግ ነው የሚባለው ፓተርኑ። የተለያዩ ከስምንት በላይ ፓተርኖችን በዚህ መስራት እንችላለን። ስራ አጠቃቀሙ ዚግዛግ አይደል ፓተርኑ፣ እንደ ስሙ ዚግዛግ ነው እየሄደ የምንሰራው ማለት ነው። ከአንዱ መርፌ ወደ አንዱ መርፌ እያዘዋወርን ነው እንሄዳለን ማለት ነው። ልክ እነዚህ ካዘዋወርን ነው በኋላ ከታች ያለችዋን የታችኛዋን አንድ መጀመሪያ የሰራ ናትም ወደ ላይ እናወጣታለን ማለት ነው። ልክ እንደዚህ ማሰር ነው አይደል? አዎ፣ እርስ በርስ እንዲተሳሰር ማለት ነው። እየያዝን እንሄዳለን ማለት ነው። ይህንን ስክራፕ በስንት ጊዜ በምን ያህል ጊዜ መጨረስ እንችላለን? ቁጭ ብለ ስራዬ ብለ ከያዝከው በአንድ ቀን አንድ ስካርፕ ትቆርጣለን። ከዛ ውጪ ግን ቢዚ ለሚሆን ሰው ሁለት ቀንም ሶስት ቀንም ሊፈጅበት ይችላል። ገበያ ስንት ነው? ይህን ስክራብ ገበያ፣ አሁን ኖርማሊ ይሄኛው ሁለት ክር ይፈጫል። በእንደዚ አይነት ክር እነዚህ ክሮች አሁን 250 ግራም ናቸው፣ 250 ብር ናቸው። ይሄኛው 500 ብር ይጨርሳል ማለት ነው ስንሸጠው። እጅ ስራ ሁልጊዜ ስንሰራ የክራችንን ያወጣነውን እጥፍ ነው የምንሸጠው አሁን ግን በማሽን እና አጋዥ ነገሮች ካሉ የመቶ ብር ና የሀምሳ ብሮችን አስተያየት ማድረግ እንችላለን። ስለዚህ አሁን ኦልሬዲ ሄ አምስት መቶ ብር ፈጅቷል አንድ ሺህ ብር ከምንል ዘጠኝ መቶ ብር ብንል ሰዎች ጋር ተደራሽ መሆን እንችላለን ማለት ነው። ከዛ ደግሞ እንደየ ሁኔታው ና እንደ ማርኬቱ እያየ ዋጋዎችን ከፍ ማድረግ ትችላለህ። ምክንያቱም ይሄ እጅ ስራ ስለሆነ ያንተ ስራ ነው። ዋጋ ማውጣት የምችለው አንተ ነው። ስለዛ እንደሚያዋጣ ዋጋዎችን ሴት ማድረግ አለብን። ምክንያቱም እጅ ስራዎች በሰራውን ቁጥር የአይን መፍዘዝ በጣም ብዙ ጊዜ ከሰራን የአይን መፍዘዝ የስፓይናል ኮርድ ህመሞችን ሊያጋጥሙ ይችላል። ስለዚህ እነዚህን ህመሞች በገንዘብ ልንተካቸው አንችልም። እዛ ስንሰራም ለራሳችን ጥንቃቄ እያደረግን ከዛ ውጪ ደግሞ ከሰራን በኋላ ደግሞ የሚገባንን ዋጋ መጠየቅ አለብን ማለት ነው። የራሳችን ስራ ራሳችን ቫሊዩ ማሳጣት የለብንም ደግሞ እጅ ስራ ሲሆን ከስተም ሜድ ነው። አንተ በሚፈልገው ከለርና በሚፈልገው ብራንድ ማሰራት ትችላለን፣ በሚፈልገው ሳይዝ። እዛ እጅ ስራ ተመራጭ የሚያደርገው ይሄ ነው። ዋጋቸውንም ውድ ቢሆን ኤክስፔንሲቭ እንዲሆን የሚያደርገው ግን አንተ ኦርደር ስታደረግ በፈለግከው ጊዜ ያንን ስራ አታገኘው። ሰው ግን የሚሰራው ከሆነ ያንን ሰው ፐርሰናል ያናግረ በፈለግከው ጊዜና በፈለከው በፈለግከው ዲዛይን ማሰራት ትችላለ ማለት ነው። ከዛ ደግሞ ዩኒክ ነገሮችን ብቻህን መልበስ የምችላቸው ነገሮችን በእጅ ስራ ማሰራት ትችላለ። በዚህ ማሽን የሰው ምስል ምናምን ያላቸው እንትን ስራቱን መስራት እንችላለን። የሰው ፈጠራ ይለያያል። አርማ ኖርማሊ እኛ የምናሳያቸው አጠቃቀሙን ኦፕሬት እንዴት ሚያደረግ ይችላሉ የሚለውን ነገር ስለሆነ እነሱ ከዛ በኋላ ዲፕ ፈርዘር እየሄዱ የፈለጉትን ዲዛይን ፋሽኔት ከሆኑ በጣም ብዙ ነገሮች መስራት ይችላሉ። ሰው ከፋሽኑ ጋር መሄድ የሚችል ከሆነ አዳዲስ ነገሮችን ክሬት የምታደርገው ልክ እንደዛ ነው። በአንተ ፍላጎት መሰረት ማለት ነው። ከጊዜ በኋላ እኔ ከማስረዳችሁ በላይ አሁን የተናገርኳቸው ነገሮች በጠቅላላ ቀላልና ፈርስት ክላስ ላይ የምናውቃቸው ነገሮች ናቸው። መሰረታዊ በዚክ ናቸው። ከዛ ውጭ ግን በደንብ የኦፕሬት እያደረከው በሄድክ ቁጥር የሚሰሩ ሰዎች እኔ ጋይድ ለራሱ ሊያደረጉ የሚችሉበት ሲቹዌሽን ላይ የሚደርሱበት ጊዜ አለ። ከእጅ ስራ አንጻር ይሄኛው፣ ከክሮሼ አንጻር ይሄኛው ትንሽ ስለሚፈጥን የተጠቀምናት ደቂቃ ትንሽ ሰፋ ብትልም ከዚኛው ማሽን አንጻር ይሄኛውም ግን ስቲል ከኪሮች ይሄኛው ይቀላል ማለት ነው። አሁን ምንድን ነው እየሰራን ያለ ነው? አሁን እዚህ ላይ የምንፈልገውን ትራስ ጨርቅ ከሆነ አርባ አምስት ሳንቲም ወይም ሀምሳ ሳንቲም የሚለውን ነገር በምንፈልገው ሳይዝ ትራስ ጨርቃችን እንቆርጣለን። ግን ትርፍ አስቀርተን የምንቆርጠው አቡጀዴድና ቦብሊን ጨርቆች ብዙ ጊዜ ይከታሉ ይባላል ማለትም፣ ሲታጠቡ እያጠሩ ስለሚሄዱ መጀመሪያ ወይ በውሃ ብቻ ተቀላቀርከኑ አድርገ ነው ብንጠቀም ከበኋላ ከሚያጥርና ወደ ሌላ ኪሳራ ከምንገባ እንደሱ አድርገን መጠቀም እንችላለን። እን ይሄ ቦብሊን ጨርቅ ይባላል፣ ግን አቡጀዴ ጨርቆች ላይም መጠቀም እንችላለን። እነዚህ መርፌዎች እዚህ ላይ የምንፈልገውን ዲዛይናችን እንስላለን። በዲዛይናችን መሰረት ፓንች እያደረግን እንሰራለን ማለት ነው። የምንሰራውን ፓተርን በዚህ መሰረት እንሰራለን ማለት ነው። ልክ አቡጀዴ ከገበያ እንገዛና ልክ እንደነዚህ አይነት ራሱ ላይ እንደዚህ አድርገን ሰርተን ያው የራሱ ወደ ገበያን መቀየር ማለት ነው። ወደ ትራስ እንትቀይረን የትራስ ጨርቆች፣ የአልጋ ልብስ ዲዛይኖች፣ ቦርሳዎች ላይ፣ ሹራቦች ላይ ምናልባት አስተውላችሁ ከሆነ የውጭ ጀርዚ የሚባሉ ጃኬቶች አሉ አይደለ? የስፖርተኞች ኳስ ተጫዋቾች የሚያደርጉት ከኋላ ስፔሊንግ ተጽፈው ክር አላቸው ወደ ውጭ የሚወጣ እነሱንም መስራት ይቻላል። እንቀጥል እስኪ። ሰራ የራሱ ህጎች አሉት። እነሱን ህጎች መከተል ይኖርብናል። እኛ ጋር ሲመጡ አጠቃቀሙ ስለምናሳያቸው በዚህ ሰው ይሰራሉ ማለት ነው። ከዛ እንደዚህ አይነት ዲዛይኖችን የምፈልገው ዲዛይኖች እንደዚህ አርገን መስራት እንችላለን ማለት ነው። ፊታቸው ይሄ ነው የሚሆነው፣ ውስጣቸው ግን ልክ እንደዚህ ነው የሚሆነው። ከዛ ይሄን ፓርት ነው የእንጨት ኮላ ወይም ደግሞ ማስቲሽ አርገን አጣብቀን የሱፍ ማድረቂያ ጨርቅ ስናደረግበት በዚህ በኩል ብንጎትተውም አይተረተርብንም ማለት ነው፣ እንጂ ከዚህ ውጭ ይህን ሳናደረግ ካስቀመጥ ነው አንድ ሰው እንዲህ ቢመዛው የመተርተር ባህሪ ያላቸው የተረተረ ነው ሄደ። ምንም የሚያጣብቀው ነገር የለም። እዛ ነው ማጣበቂያ የሚፈልገው ማለት ነው። ለምን ያህል ጊዜ ይቆያል? አጣብቀን ከጨረስ ነው ምንም አይሆንም። ምክንያቱም ይሄ የሹራብ ክር መጠቀም ይችላል፣ የዳንቴል ክር መጠቀም ይችላል፣ የሹራብ ክር ደረበ መጠቀም ይችላል። ስዛ የምትፈልገውን ኳሊቲ ክር አወዳድረህ መጠቀም ስለምትችል ትንሽ ወጪዎች እንደዚህ አይነት ቦርሳዎችን እንደዚህ የተዘጋጁ መረቦችን በመጠቀም የተለያዩ ክሮችን እዚህ ላይ ዲዛይን በማድረግ ቦርሳዎችን መስራት እንችላለን። እነዚህ ሶስት የተለያየ ሳይዝ አላቸው፣ ስሞል፣ ሚዲየምና ላርጅ። ሙሉ ግብዓቱን ከነ አክሰሰሪው እኛ ጋር ማግኘት ስለሚችሉ እነዚህንም ቦርሳዎች መስራት ይችላሉ ማለት ነው። ማንኛውም ሰው እነዚህም በመርፌ ሱፍራ የተለመደ ስለሆነ ቦርሳ ላይ ለመስራት አይከብዳቸውም። ይሄ ኦልሬዲ ፓተርኑ የወጣለት መረብ ስለሆነ እዚህ ላይ የተለያዩ የክር አይነቶችን በመጠቀም ሙሉ ሌሎችን ግብአቶችን ደግሞ እኛ ጋር ስለሚያገኙ ቦርሳዎችን ሰርተው መሸጥ ይችላሉ ማለት ነው። እንዴት ነው የምንሰራው እዚህ ላይ ክር? በመርፌ ነው። ይሄኛውም ፓተርኑ በራሳችን ፓተር ምንፈልገውን ዲዛይን እዚ ላይ መስራት እንችላለን። ሙሉ ፓርት ይዘጋል። ይሄም ላይክ ሙሉ ድፈን ነው የሚሆነው እንደፈለግም መጠቀም እንችላለን ከዛ ደግሞ ክር ስለሚጨመርበት ዲሮ የብል ነው የሚሆነው ከበር እየሰራ ያለት ነው ማለት በተለያየ ዲዛይን ካላይ ጀምረን ሙሉ ፓርቱ እንደዚህ ሰራና እንቀጣጥመዋለን ማንጠልጫ ሴት ነው የሚሆነው ሙሉ አክሰሰሪ ሰንሰለት ቁልፍ ልክ የውጭ ቦርሳ እንደምንገዛው ማግኔቶች የሰንሰለት ማስገቢያዎች ሙሉ እቃ አለ ተገጣጠምለታለ እንደ አዲስ ቦርሳ ነው የሚሆነው ማለት ነው። አንዳንድ ጊዜ እጅ ስራ እስከማይመስል ድረስ ነው ጥርታገማስ መስራት ንችላል። እነዚያውም በቤት ውስጥ ሆነ የተለያዩ ክራፍቶችን መስታወቶች ላይ ጠርሙሶች ላይ የተለያዩ ጌጦችን መስራት የምንችልበት ግሉገን ነው፣ ማጣበቂያ ነው። ህጻናትም አዋቂም በጣም ብዙ ፕሮጀክቶችን የሚሰሩበት ነው። እነዚህ ደግሞ ፈዚ ዋየር ይባላሉ። አበባ ናቸው የሚሰራባቸው። በጣም ፍሌክሲብል ናቸው። የፈለግነው ዲዛይን አበባዎችን እንሰራለን ማለት ነው። እንደዛ አድርገን ክራፍቶችን በቤት ውስጥ በጣም ብዙ አይነት ዲዛይን ያላቸውን ክራፍቶች መስራት እንችላለን። ለቤት ማስዋቢያ የሚሆናሉ፣ ለቢሮም መስራት እንችላለን ማለት ነው። እስኪ አሁን እያንዳንዳቸው እንዴት እንደምንጠቀማቸው አሳይተሽኛል ና። አሁን የቀረ ወደ ዋጋቸው ነው። ከዚህ ጀምረን እስኪ ሁሉም ያየናቸውን ብትጠቅሽልኝ። እነዚህ ማሽኖች ከዚህ በፊት በብዙ የተለያዩ ዋጋዎች ተሸጠዋል። አሁን ላይ ከረንት ላይ ያለው ዋጋቸው ግን አስር ሺህ ብር ነው ማለት ነው። አስር ሺህ ብር ነው የሚሸጣችል ነው። እዚህ በአካል ለመጡ ነው ከነ ዴሊቨሪው ዴሊቨሪው እኛ ከቨር አድርገን እንለክላቸዋለን። አሰራሩ ማየት ማይፈልግ ከሆነ እኛ ራሳችን ከቨር አድርገን እንለክላቸዋለን። ክፍለ ሀገር ክፍለ ሀገር ላሉ የትራንስፖርት እነሱ ናቸው የሚከፍሉት። እኛ ግን ቀጥታ ወደ እነሱ መላክ እንችላለን። ምናልባት እዚህ አዲስ አበባ ካለ የሆነ ቤተሰብ ማድረስ ትችላላቸው። ከዛ በኋላ ግን ራሳቸው ሄደ ለሱ ማድረግ ይቻላል። ቀጥታ ወደ እኛ ደውለውም ያሉበትን ሀገር ከነገሩም ቀጥታ ወደዛ ሀገር በራሳችን ሪስክ ኃላፊነቱ ራሳችን ወስደን እናደርስላቸዋለን ማለት ነው። ይህንንስ እነዚህ ማሽኖች አሁን ላይ ያለው ዋጋቸው ይሄኛው ሺ አምስት መቶ ብር ነው። ይሄኛው ደግሞ ሁለት ሺህ ብር ነው ማለት ነው። ሌላውስ እነዚህ የተለያየ ሳይዝ አላቸው። ባለ ሶስት ሺና ባለ ሰባት ሺ ነው አሁን እጃቸው ላይ የሚሸጥ ያለ ነው። ይሄ ስንት ነው? ትንሽ ነው። ትልቁ ይሄኛው ባለ ሶስት ሺ ነው ትንሹ ማለት ነው። ኦኬ እነዚህ ይሄ እነዚህ ደግሞ በቶታል በሚባልም አለ። ይሄ አዲስ የመጣነው ስዊች አለው ኦን ኦፍ አለው። እነዚህ ደግሞ ኳሊቲ እቃዎች ናቸው በሁለት ሺ ብር ናቸው የሚሸጡት። ኦን ኦፍ ያለውም ኦን ኦፍ የሌለውም የሌለው በቶታልም አለ ማለት ነው። ሄለን፣ ለሰጠሽኝ ሰፋ ያለ ማብራሪያ በጣም አመሰግናለን። እናመሰግናለን። መልካም ጊዜ እንግዲ ውስጥ ተመልካቾቻችን፣ ለዛሬ የነበረን የቢዝነስ ሀሳብ ይህንን ይመስላል። እነዚህ ማሽኖችን ከፈለጋችሁ ስክሪኑ ላይ ስክሮል በሚያደርገው ስልክ እየደወላችሁ ማግኘት ትችላላችሁ። አሁንም በድጋሜ ለነበረን ቆይታ እያመሰገንን ደህና ሰንብቱ።